ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለን ጠቅላይ ሚኒስትር አብይ አህመድ ከሕዝብና የግል ሚዲያዎች የተወጣጡ ባለሙያዎች ጋር ተወያዩ። ከባለድርሻ አካላት ጋር የሚደረገው ውይይት የመጨረሻ የሆነ ውይይት ትላንትና ዕለት ማካሄዳቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ገልጸዋል። በዚህም ከህዝብና የግል ሚዲያዎች የተወጣጡ ባለሙያዎች ጋር ውይይት ተካሂዶ በኢንዱስትሪ ያሉ ልዩ ጉዳዮችና ተግዳሮች መዳደሱን ጠቁመዋል። ሚዲያዎች በኢትዮጵያ የልማት ስራዎች ውስጥ ህዝብን በማሳበቅ ውይይትን በማዳበረና ብሔራዊ የእድገት እርምጃ በመደገፍ ቁልፍ ሚና አላቸው ብሏል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ሞሶብ የአንድ ማዕከል አገልግሎት በ2018 ዓ.ም በመላው አገሪቱ ተግባራዊ እንደሚደረግ የኢትዮጵያ ሲቪል ሰርቪስ ኮሚሽን አስታወቀ። ኮሚሽኑ ይህን ያለው ባለፉ ሶስት ቀናት ሲካሄድ በነበረው እና ትላንት በተጠናቀቀው አስረኛ የአፍሪካ የሕዝብ አስተዳደር ጉባኤ ላይ ነው። ሲቪል ሰርቪስ ተቋማት ቅልጥፍናንና ጽናትን በማሳደግ በታሪክ አጋጣሚ የተፈጠሩ የአገልግሎት አሰጣጥ ክፍተት በመሙላት በሚል መሪ ሐሳብ ነው ጉባኤው የተካሄደው። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ በጉባኤው መዝጊያ ተገኝተው መልእክት አስተላልፈዋል። በዚህም በኢትዮጵያ ተግባራዊ የተደረገው መሶብ የአንድ ማዕከል አገልግሎት ዜጎች በእኩልለትና በፍትሐዊነት የሚስተናገዱበት እድል የፈጠረ መሆኑን ገልጸዋል። የኢትዮጵያ ሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ መሶብ የአንድ ማዕከል አገልግሎት የተገልጋዮችን የአገልግሎት እርካታ መጠን በከፍተኛ ሁኔታ ያሳደገ መሆኑን ገልጸዋል። የአረንጓዴ አሻራ የደን ሽፋን ማሳደግ በላይ መሆኑን ከኢቲቪ ዳጉ ውይይት መርሃ ግብር ላይ እንግዳ የነበሩት የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም ገልጸዋል። አረንጓዴ አሻራ እንደ አገር ጠንካራ ኢኮኖሚ የመገንባት እንዲሁም ጠንካራ አገረ መንግስት የመገንባት መሰረት ነው ብለዋል። አረንጓዴ አሻራ የተራቆቱ መሬቶች እንዲያገግሙ ከማድረግ ባሻገር በአገር ኢኮኖሚ ላይ ሰፊ የሆነ ድርሻ እንዳለው ያነሱት ዳይሬክተሩ ለሀገር ሉዓላዊነት ከፍተኛ አስተዋጽኦ እንዳለው ጠቅሷል። የተራቆቱ መሬቶቹ እንዲያገግሙ ማድረግ ካልቻለን የምናልመው ምርታምነት አይኖርም፣ ብዛ ሕይወት ያልቃል፣ ብሎም እንደ ውሃ ያሉ ተፈጥራዊ ሀብቶቻችን ይቀንሳሉ ይሄም በሂደት አስከፊ ለሆነ ችግር ይዳርገናል ብለዋል። ዋናው ዳይሬክተሩም ኢትዮጵያ ላለፉት ዓመታት የተገበረችው የአረንጓዴ አሻራ መርሃ ግብርም ይህንን አስከፊ ችግር ቀድሞ ለመከላከል የተተገበረና ውጤት የተመዘገበበት እንደሆነ አንስተዋል። የሶማሌ ክልል ርዕሰ መስተዳድር ሙስተፋ መሀመድ በጅግጅጋ ከተማ እየተሰራ የሚገኘውን የኮሪደር ልማት ስራ ጎብኝተዋል። ርዕሰ መስተዳደሩ አስር ኪሎ ሜትር የሚሸፍነው የጅግጅጋ ኮሪደር ልማት ስራ በተሻለ ጥራት ደረጃ እየተከናወኑ መሆኑን አንስተዋል። የተሽከርካሪና የእግረኛ መንገድ ጨምሮ የአረንጓዴ ልማት ስራዎች፣ የብስክሌት መንገድ፣ የመዝናኛ ፓርክ፣ ዘመናዊ የመኪና ማቆሚያና የሲሲቲቪ ካሜራዎች ያካተተ መሆኑን በተለይ ለቲቪ ተናግረዋል የኮሪደር ልማቱ ዘመናዊ የጎርፍና ፍሳሽ ማስወገጃ ስርዓት ያካተተ መሆኑን ያነሱት ርዕሰ መስተዳደሩ ይህም በአካባቢውም አልፎ አልፎ የሚስተዋለውን የጎርፍ ችግር ለመቅረፍ እንደሚያገዝ ገልጸዋል። አሁን ላይ ፕሮጀክቱ በመጠናቀር ላይ መሆኑን ያነሱት ርዕሰ መስተዳደሩ በአጠረ ጊዜ ለአገልግሎት ክፍት ለማድረግ በትኩረት እየተሰራ መሆኑን ጠቁመዋል። በመጨረሻም በበጀት ዓመቱ ዘጠኝ ወራት ከውጭ አገራት ወደ ኢትዮጵያ በሬሚታንስ አምስት ነጥብ አንድ ቢሊዮን ዶላር መላኩን የኢትዮጵያ ዲያስፖራ አገልግሎት ገለጸ። የአገልግሎት ፕላን ክፍል ኃላፊ ወንደትን ተረፈ እና ዲጂታል የዲያስፖራ ሁለንተናዊ ተሳፈ ለማጠናከር በትኩረት እየተሰራ ነው። በበጀት ዓመቱ ከማይክሮ ኢኮኖሚ ማሻሻያ ጋር ተያይዞ ዲያስፖራ ወደ አገር የሚልከው ሬሚታንስ እንዲጨምር ትኩረት ተሰጥቶ መሰራቱን ተናግረዋል። ዲያስፖራው የውጭ ምንዛሪ አካውንት እንዲከፍት መደረጉን ጠቁመው በዚህም 18889 አካውንት ማስከፈት ተችሏል ነው ያሉት። በተከፈተው አካውንት 25.2 ሚሊዮን ዶላር መቆጠብን ያነሱት ኃላፊው ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ እድገት ማሳየቱን አስረድተዋል። በሌላ በኩል ከዲያስፖራ የሚገኘው ሬሚታንስ ለማሳደግ በተደረገው ድጋፍና ክትትል 5.1 ቢሊዮን ዶላር በሬሚታንስ ወደ አገር መላኩን ጠቅሷል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። አመሰግናለሁ። ተስፋዬ ገብረማርያም ይባላለሁኝ።